እንግዲህ ዛሬ ጋሽዬ እንግዲህ በጣም እንደተቆጣው አብረሽን ብዙ እንደተናገረው ሁላችሁን በሚዲያ አይታችኋል ማለት ነው። አንዳንዴ ለፕራንክ እያረጉት የሚያደርጉት ጣጣ በህይወታቸው ውስጥ ብዙ ውጣ ወረዶችን እንግዲህ መስዋዕትነት እያስከፈላቸው ይገኛል። ያው ምንም የገንዘብ ጉዳይ ቢሆንም ግን ብዙ ፈተና እያሳያቸው ነው። ሁሉ ትወረች እንግዲህ ትልልቅ ትወረች ያላቸው ማለት ወንድሞቻችን ትዳራቸው አደጋ ላይ እንደሚወድቅ እንግዲህ እያሳየ ይገኛል ማለት ነው። የአብርሽና የሩታ ጉዳይ ሁልጊዜ ጭቅጭቅ፣ ሁልጊዜ ንዝንዝ፣ ሁልጊዜ ለቅሶ፣ ለምን እንደሆነ አላውቅም። ያው የሚዲያ ተጠቃሚ እስከሆኑ ድረስ ትዕግሥት የሚባል ነገር ቢጠቀሙ መልካም ነው። የድሮ ፎቶ እያወጡ ሴቶችን ቢሆን ህይወታቸውን የሚበጠብጡ ብታርፉ መልካም ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾቼ በየትኛው ዓለም ክልል ዙሪያ ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሰላም ሰላም ብያለው። በያላችሁበት የፈጣሪ ሰላም ከሁላችን ጋር ይሁን። እንግዲህ ክርስቲያን ወንድሞቼ እኳን አደረሳችሁ፣ እኳን አብሮ አደረሰን የጾም ብያለው ይህን ቪዲዮ ስጀምሩ ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱ። መልካምነት ለራስ ነው እና መልካም መስራት በሰማይ ደጅ ይገኛል። ከሰው ምንም የሚጠበቅ ነገር የለውም። አበረታቱ ላይክም፣ ሻረም ሰብስክራይብ እያረጋችሁ ብሄር፣ ቀለም፣ ቋንቋ፣ ዘር፣ ሃይማኖት ሳትሉ ተረፈ ወዳችኋለሁ። በሀገር ውጭ ያላችሁ ሰላም ለሀገራችሁ ያብቃችሁ፣ ለእናት ሀገራችሁ እንዲሁም ለቤተሰቦቻችሁ። ይዤላችሁ የመጣሁት እንግዲህ ቪዲዮ አብርሽና ሮታ ነው። ያው የአብርሽና የሮታ ጭቅጭቅና ነገር ያው አንዳንዴ ከትዕግስት ከማጣት ራሳቸውን ይጎዳሉ። እስከ ሳምንት እስከ አስራ አምስት ቀን ሲያለቅሱ ሲነዛነዙ ሲጨቃጨቁ አንዳንዴ ያልገባኝ ነገር ትዳር እውነት ከፈጣሪ ነው ግን በሚዲያ የሚታየው ትዳር ደግሞ ለምን እንዲሆን አላውቅም። የሚበረክት የበረከተለትም አለ ያልበረከተም ትዳር አለ። ግን ስትዋደዱም ስትፋቀሩም ስትጣሉም ካሜራ ላይ ጀርባ ብታደርጉት መልካም ነው። እታይ ይታይ እያላችሁ ብዙ ጣጣና መተ ኮተት መተት እያመጣባችሁ ነው ያለ። አብዛኞቹ ተፋቅረው ተፋቅረው እንደዛ ሁነው ሁነው መጨረሻ ላይ ተጣላን፣ ተለያየን፣ ተዋልደው ተካብዶ እንደዚህ ውጣ ውረዶች፣ ወዘተ ምናምን ይባባላሉ። አሁንም ደግሞ የሩታና ያብርሽ ሁልጊዜ ለቅሶ፣ ሁልጊዜ ጭቅጭቅ፣ እንደዛ ብሎ ተደግሶ፣ ያም በአረባ ጾም ምድር እንግዲህ ያ ሁሉ ተደርጎ ምንም የማዳም ቅመሞች ወጭ ቢሆንም ከዛ ሳምንት ሁለት ሳምንት ሳይቆዩ ከዛ እንደገና ደግሞ ዙሮ እንግዲህ በድሮ ፎቶ ይሁን ያሁን ፎቶ ይሁን አናውቅም። አለየል እንደዚህ ውጣ ውረዶች ይመጣሉ፣ ይጨቃጨቃሉ። በነገራችን ላይ አንድ ነገር የምጠምላችሁ የሴት ቅናተኛም ይሁን የወንድ ቅናተኛ ቅናት በመሃላቸው ካለ ትዳርና ህይወት አይመሰረትም። በሙሉ ልባችሁ አምናችሁ ሴትም ሆነ ወንዱም ለፈጣሪ የሰጣችሁ ህይወታችሁን መመስረት እንጂ መጠራጠር፣ የት ገባህ የት ወጣህ፣ እንደዚህ በጥርጣሬ ትዳር ያዝ ወገኖች፣ እና ባትጠራጠሩ መልካም ነው። አብዛኛዎቹ ሴቶች ይጠራጠራሉ፣ ወንዶቹም እንደዛው። በቃ አንቺ ለራስሽ ታማኝ ሆነሽ ከፈጣሪ ጋር በእምነት ስጭው፣ ከዛ የራሱ ጉዳይ፣ ምን አጨናነቀሽ? እመኙ፣ እሱ ይጉዳሽ አይተሽ ከዛም በኋላ የሚሆነውን እርምጃሽን መውሰድ እንጂ እንደዚህ ሴት ጋር ፎቶ እንደዚህ ክብርት ሲሆን እንደዚህ እንደዚህ። ለነገራችን ላይ ወንዱም ሆነ ሴቱ ሕሊና ይቁጣ ይቅጣው እንጂ በቁጥጥር ስር የሚሆን ነገር የለም። ወንዶችም ቢሆን ትዳር ክብር ነው የሚቀኑባችሁ ሴቶች ያካሉ ትዳራችሁ እናንተ ሸጥላጥላችሁ መስራት ሲቀጥል ደግሞ ሴት ልጅ እህት ናት፣ አገር ናት፣ ልጅ ናት ሁሉም ነገር ናት። መቅረብ ካፈለጋችሁ ደግሞ ሚስቶቻችሁን ነግራችሁ በእህትነት እና በወንድምነት ቀርባችሁ ህይወታችሁ እንዳይበላሽ ማድረግ ነው ያለባችሁ። አሁን ዛሬ ተለያየን እንትላላችሁ ደግሞ ሳምንት ቆይታችሁ ትስማማላችሁ፣ ሳምንት ቆይታችሁ ትጣላላችሁ እና ይሄ ከመሆኑ በፊት መጀመሪያ ማሰብ ማገናዘብ እንዲህ አይምሮ የሰጠልን እናስብበትና እናገናዝንበት እስከሆነ ድረስ ባትጨቃጨቁ ባታለቅሱ መልካም ነው የምለው። እንግዲህ ካጠፋው ይቅርታ። ቪዲዮ ይህን ይመስላል። ቪዲዮን እንግዲህ ላይክ እና ሼር፣ ሰብስክራይብ በማድረግ አበረታቱ ውዶችዬ። ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን መከፋፈሉ ትቶ አንድነቱንና ሰላሙን ፍቅሩን ይስጠን ይስጣችሁ እያልኩ ከወዲሁ ተሰናበታችኋለሁ። መልካም ጊዜ ተመኘውላችሁ እህት ወንድሞቼ፣ ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ